መስገን ተመስገን ተመስገን ለመስጋና ስላሰብ አሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለመስጋና ስላሰባሰብከን እግዚአብሔር ተቀበለነው ወስደነው ከእጅ አንተ እጅ ሲይዘ ሰጥቶ እንዳልነበር ነው የኋላ

ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኛ ያለን ፈጣሪ ይመስገን። ዛሬ የታላቅ ወንድማችን ክርስትና ነውና የልጄ የልጄ አንተ እኮ ወንድማችን ልጃችን እንበል፣ የታላቅ ወንድማችን ልጅ ክርስትና ኦኬ። ለካ የታላቅ ክርስትና እኮ ድሮ ነው የተነሳው የዛሬ ስንት

እና ቤተሰቦቻችን ያው ቤተክርስቲያን ነበርን። ከቤተክርስቲያን መልስ ነው እንትን ያበሻ ልብስ ለብሶኒ ቆንጠሮ ነው ያስወጡኝ። ከተኛውበት አውጣ ብለው እንግዲህ ምንም ማድረግ አጣርፎኝ ጠልዞ ጠልዞ አስወጣኝ ነው እኮ። እኔ እናንተ ታላላቅ ኖሯችሁ እኔ ነኝ። በግማር ደውል ምን ታደርገዋለህ? እኔ ያው እዚህ ገና ልረጫለ ገባሁት። አራስ ቤት ገባሱ ተረጭተህ ነው ከእንደ ገና አንተ የምትባርከው ይሄ ነገር መገንዘብ አለብህ። ነገ ትዳር ይኖረሃል። ምን ሆነህ ነው? ዛቻ ነው? ትምህርት ነው? ተከራው ወይ እኮ ጦርነት ነው። የልጅን ስም ማን አልከው? የልጅ ስም በጣም ደስ የሚል ነው። ናታን ስታቆላምጡት ሲቆላመጥ ናታን ትምህርት ቤት ደሞ ሲጠራ ናታኒኤል፣ ናታኒኤል፣ ናታኒኤል። እግዚአብሔር እግዚአብሔር ሰጠኝ ማለት ነው፣ እሱ ነው። አለኝ አሁን እዚህ ጋር እንትን ራሱ የልደት ካርድ መኪና ውስጥ አስቀምጫለሁ። ከምን ይኸው ካሁን ማርያም ምን ይሻላል? ለጊዜ እኮ ምን ይወጣል? አይ ይሻላል። እኛ አድገና እንደ ወጣን። አይ አራ ሰዓት፣ ዘመናችን ነው ዘመናዊነት ነው። ጊዜያችንን እየጠበቀ ነው፣ ብራዘር። ለማንኛውም እንወዳችኋለን እናከብራችኋለን። ወንድሞቼ በጣም ነው ማከብራችሁ። አጅባችሁኝ ከቤተክርስቲያን ስለዚህ ድረስ ከመጣችሁ ስለመጣችሁ እናመሰግናለን የእውነት ግዴታችን ነው። ከበሩልኝ እንደዚህ አይነት ቀን እንካልተ እኔ ያው ቦታ ለቅቄ የጠገበ ደላላ መስያለሁ ሆነም ቀረ ግን አንተ ደግሞ ቦታ መ የናንተ ደግሞ እንዴት እንደናፈቀኝ እግዚአብሔር ቆያለሁ ሚዜ ነገር ብዙ ከተጋባ በኋላ ትዳር ማለት ነው። እኔ እኮ ሳገባ እኔ ማን ክላስ ተጨርስ መጀመሪያ ክላስ መጀመሪያ ላይ ምርቃት አይበላም፣ ምርቃት ይያዛል። ለምርቃትሽ ለምርቃት እውነት እግዚአብሔር ያደርሰን፣ ለሰርጋችሁ ያደርሰን። እንደዚሁ ወልዳችሁ እንደኔ ወልዳችሁ እንግዲህ ለመመረቅ አብቁተኛል እንደ እንደኔ ወልዳችሁ ለክርስትና፣ ለልደት ያብቃችሁ አሜን። እኛም መተን የእናንተ ክርስትና፣ የእናንተ ሰርግ እንብላ። አሜን። በእኔ የጎደለ ብሩኬ የምላበት አሜን፣ አሜን። ቤተሰቦች፣ ያው ቀመሚስ የታለሽ ምናምን ትዱን እንችላላችሁ። እሱ አንቅልፏ ከባድ ነው እና በሌሊት ስወጣ ስደውልላት አታነሳምም እዛ በቃ አሁን ትመጣለች፣ እመጣለሁ ብላኛለች። ከነጋ በኋላ ደውዬላት እመጣለሁ ብላኛለች። እንግዲህ እዛ እሷ ትበላለች፣ ለመብላት ነው የምትመጣው። እኔ ችግር የለም ቅልፌ ና አጥቼ እሷ ተኛች አይደል። ያገናኙኝ እንግዲህ እኛ የወጣ ነው በለሊት ነው ያው ቤተ ክርስቲያን ስርዓትና እንትኑን የሚያውቁ ሰዎች ይኖራሉ። አ በለሊት በጣም ለሊት ነው የምትወጡት። እና ያው እሷም አልተነሳችም፣ እኔም ና እንግዲህ ጨቅጭቄ ነው አስነስቻ ተመጣጣው ምንም አንኮራፋች ነበር። እኔ ምንም አልተኛው እኔ ላንኮራፋላት ያልኩት መተኛት አምሮ ነው። ደስ የሚል ጊዜ ነበር። ለምን ማርያምን ቤተክርስቲያን በጣም ደስተኛ ነው። ልጅ ወልደህ እና የሆነ ሰው ፈጥረክ ነው። ወለተ ግን በዚህ አጋጣሚ ነው ካላመናችሁ አትወጥም ያለ ሰውዬ ቴንክ ዩ ቴንክ ዩ ጋድ ዛሬ ስለሰጠኝ አንድ ልጅ ሰጠኝ፣ እግዚአብሔር ይመስገን። ከዚህ በኋላ ደግሞ የዛሬ ዓመት ሰው ይበለን፣ የዛሬ ዓመትም ክርስትና ምን ማስነሳበት ጊዜ ይሆንልኝ። አሜን። ነው ነው፣ ተከታታይ ነው። እንደዚህ ነው እንግዲህ፣ ቤተሰብ የእውነት ደስ የሚለኝ ልጅ በልጅነት ነው የሚባለው ነገር። አንተ እኮ ሰው እኮ አሁን አንተ ነህ። ልጅ በልጅነት ይባላል። ልጅ ሀብቴም በልጅነት ነው አይደለም? ሀብቴማ ትንሽ እንዲባል እየጣረ ነው። አዎ፣ ይኸውልህ ልጅ በልጅነት እግዚአብሔር ይመስገን። እድሜ ጸጋ ነው ብራዘር፣ እንዳትከፋ

ከዚህ በላይ ምን አለ? ገና ነው፣ ገና ነው፣ ገና የራሳችን ፕሮግራም አለ። እሺ፣ አምሳሉክ በእኔ መጽሐፍም አለ። የራሳችን ፕሮግራም አለ። ያቀድከውን ማነው የሚያሳካው? እሱ ይሁንላችሁ። ፈጣሪ ነው፣ ጋድ ነው፣ ፈጣሪ ነው የሚያሳካው። አቅዱ እንጂ ቶሎ ብላችሁ አቅደናል፣ እኛ ጨርሰናል። እኛ የራሳችን ሰዓት አለን። እሺ ቤተሰብ፣ አታስጨንቁ ማንም ሰው ቶሎ ተጋቡ፣ ምናምን አጥቶ ቦታ ለቀ። አንቺ ለቀሻል ቦታ አትራቀኝ። ና ችግር፣ ና ግድ የለም ና። እኔ ለቀቀ ያለ ቦታ አይመለኝም። ለማንኛውም ቤተሰቦቻችን እንግዲህ ያው እኛ ማጎት ሆነናል እናንተም እንደዚህ እንደኛ ለማክበር ያብቃችሁ። በሰላም ለሀገራችሁ መጣችሁ ሁኑ፣ አክስታጎት እናትም ሁኑ። መታችሁ አይደለ ተመስገን ማለት ነው። ለመለኛው መልካም ኞታችሁን ግለጹለት። በዚህም ሀምሳ ሺህ አስገቡት። አንተ ነው አንተ። ከዚህ በኋላ በልጄ ስም እጠይቃችኋለሁ በናት ናታናኤል ናታኤል፣ ገና መት ወራሱ በቅርቡ ነው። አረ ማስማም ታያለሽ። አሁን ማርያምን፣ ለማንኛውም ቤተሰብ በጣም ነው ማከብራችሁ የጨረቃ ናታናኤል እኮ ናታን ሲቆላመጥ። አንድ ስም ስጠን የምናቆላመጥበት። ለናታንም ጥሩ ነገር አስቀምጡለት። ሲያድግ ቪዲዮ ሰርቼ ነበር ትለዋለህ ሲያረጅ። እሷን ነው የምፈልገው፣ እሷን ነው። ለእሱ ብቻ የጻፉለት ለልጅ መልካም ምኞትህን የሁድን ማርያምን ማርያምን ማየቱ አይቀርስ ያድጋር ልጄ። በአንተ ክርስትና ነው እንዲ ተሰባሰብነው። ይሄ በአንተ ክርስትና ነው። ይኸው አንድ ሽበት የለብኝም ሽበት ሲኖረኝ ብታዩት ትችላለን። ለማንኛውም እወድሀለሁ ናታንዬ፣ አከብራለሁ ውድድ ነው ማድረግሽ። እኖርልኝ ነገ ትልቅ ደረጃ ደርሰ ማየት ነው የምፈልገው። እወድሻለሁ አባቴ ውድድ ነው ማድረግሽ። ሰምተሻል አናታን እኛ ልጄ ነው ልጄ። ውድድ ነው ማድረግሽ ማየ ደግሞ ወልሽ እንዳትቀየሚኝ ልጄ ልጄ ስላልኩኝ እየተኮሳተርሽ ብን ሰሞን እሱን ብቻ ሰሰም ያንተ ነው። ስለዚህ ማይ ይሄን ቪዲዮ ስታይ ደስ ሊልሽ ይገባል። ይሄ ልጅ ሰተሽኛል። ከፈጣሪ ጋር ሆነሽ እግዚአብሔር ይባርክሽ። እግዚአብሔር ያው ልጅሽ ትልቅ ቦታ ደርሶ አንቺን የሚጦሩበት ደረጃ ያደርስልሽ ነው ብለው እወድሻለሁ። ልጅ ሚስቴ ውድድ ነው ማድረግሽ። ልጅ ያለ አሁንም ልጅ ያመለጠው እናቴም ነሽ አንቺ። ውድድ ነው ማድረግሽ። ትመክሪኛለሽ፣ መካሪ ነሽ። አንዳንድ ጊዜ ታኮርፍ ያለሽ እሷን ነገር ውድድ እኛም አጎቶችን እንወዳለን እንግዲህ ያው በአንተ መወለድ ነው በሌሊት እንቅልፌን አጥቼ ይባላል እና ያገናኘን አረ እደጊና እኔ አሁን ሰርተና እንገናኛለን። እንወዳለን አባታችን፣ ወንድማችን እኛ አጎቶችነን አረላ ፈጣሪ ደግሞ ትልቅ ደረጃ አረሱ እንድናያ ያደርገን ከዛ ወንድም አጎትህን ተናገ እንግዲህ ናታንኤል እኔ አጎት የወንድ የወንድም አንደኛ ሚዜ ነኝ። የወንድም አንደኛ ሚዜ ነኝ። አጎት ነኝ። በጣም ነው የምወደው። ቪዲዮ ስታዩ እንግዲህ ያው ከናኑካ ጋር ነው ይሄንን ምኞት የተመኘንልን። ናኑካ ማለትም አስተዋቀው በዛው ይወቃት። ናኑካ ማለት ሲያድግ ያውቃታል። አይ እኔ ገና አፍ ሲፈታ ነው። አዎ ሦስት ዓመቱ ሲሆን ያውቃታል። ናኑ ማለት ያጎት ሚስና ነው። አንቺም አድርገሽ ናቷ ያንተንም ሰርግ ለመብላት ያብቃል። ኧረ በስመ ምን ሆነ ነው? ክርስትና ነው ያሰብኩት። እራሱ እንደ ሰርግ ጥ ጥጥ ጥጥ በሚለው ነበረ። እንግዲህ ቤተሰብ አልተቻለም ማለት ነው። ቀጣይ በልደቱ ጢጥ ጥጥ እናደርግለን። ያድርሰን ነው። እወዳችኋለሁ እና አመሰግናለሁ። ቤተሰብ ሰብስክራይብ ማድረጋችሁን አትርሱኝ። ይመቻችሁ።